ሰማይቷ የእየሉጣ እና የህፃኑ ቂርቆስ ሀገራቸው የት ነው? ሮም ነው። ሮም ነው ያደጉት። ሮም ነው የኖሩት። የሚገርማችሁ ሮም፣ ሁላችሁም እንደምታውቁት በተለይ በሶስተኛው መቶ ክፍለ ዘመን ከመጀመሪያው ሶስተኛው መቶ ክፍለ ዘመን እስከ መጨረሻው አራተኛው መቶ ክፍለ ዘመን መግቢያ ድረስ ዘመነ ሰማይታት በመባል ይታወቃል። ዘመነ ሰማይታት በመባል ይታወቃል። በዚህ ዘመን በሶስተኛው መቶ ክፍለ ዘመን እጅግ በጣም ብዙ ክርስቲያኖች በአላውያን ነገስታት ፊት ራሳቸውን ለሴፍ የሰጡበት ዘመን ነበረ። ስለማን ብለው? ስለ ክርስቶስ ብለው። ስለ ስጋቸው፣ ስለ ራሳቸው ፍላጎት፣ ስለ ራሳቸው አስተሳሰብ፣ ስላላቸው ሀብት፣ ስላላቸው ህይወት፣ ኑሮ አይደለም። ለማን ብሎ ነው ሰማዕትነት የተቀበሉት? ለክርስቶስ ብለው ዋጋ የከፈሉበት ዘመን ነበረ። በዚህ ዘመን ነበረ እንግዲህ ህፃኑ ቄርቆስና እየሉጣ የተነሱት በነዱቁልጥያኖስ በለነ እስክንድሮስ ዘመን ማለት ነው። ለዚህ በዚህ ዘመን እየሉጣና ቂርቆስ ኢየሱስ ክርስቶስን የሚያመልኩ ማንን የሚያመልኩ ይላችሁ ማንን የሚያመልኩ ኢየሱስ ክርስቶስን የሚያመልኩ። እናቱ እየሉጣ የቂርቆስ እናት፣ በጣም የሚያስደንቀው የቂርቆስ አባት በልጅነቱ ነው ያረፈው። ለዚህ ብቸኛ እናቱናት ያሳደገችው። አስተውሎ እግዚአብሔር ቤተሰቦች አንድ እናት የአንድ ልጅ ያለ አባት ማሳደግና አባቱ ያለ ማሳደግ ይለያያል፣ ይለያያል። አንድ እናት ብቸኛ ልጇን ማሳደግ እጅግ በጣም ከባድ፣ ብዙ ፈተናዎችን ተቋቁማ፣ ፈተናዎችን ብቻ መቋቋም አይደለም፣ ለልጇ የሚያስፈልገውን ሃይማኖታዊ ትምህርት በማስተማር እንዲያድግ ያደረገች። ይሄ ብቻ አይደለም፣ ለእሱ የሚያስፈልገውን አልባሳት ሙሉ በማሟላት ከሃይማኖት እንዳይወጣ በቅድስና በንጽህና እንዲያድግ ያደረገችው። ለዚህ በጣም ብዙ መከራዎችን አሳልፋለች። ሰማይቷ እየሉጣ ማለት ነው። እናታችን ቅድስት እየሉጣ ብዙ መከራ፣ ብዙ ስቃይ አሳልፋለች። የሚያስደንቀው ነገር ግን ልጇን በመልካም ነገር ነበር ያሳደገችው። ምስጥረ ሥላሴን እያወቀ ምስጥረ ጥምቀትን እያወቀ አምስቱ አዕማደ ምስጥራትን እያወቀ በደንብ ተቆጥቶ ነው ያደገው። በህፃንነቱ አንደበቱን የፈታው በቃለ እግዚአብሔር ዛሬ እኛ ልጆቻችንን አንደበታቸውን የምናስከፍተው አንደበታቸውን እንዲናገር የምናደርጋቸው በቃለ እግዚአብሔር ወይስ በሌላ ነገር? ራሳችንን መጠየቅ እንችላለን። እየሉጣ ግን ልጇን ያሳደገችው በቃለ እግዚአብሔር ነበረ። እግዚአብሔር አምላካችን በየቤቱ ያሉ ልጆቻችንን በቃለ እግዚአብሔር እንድናሳድግ በቸርነቱ እግዚአብሔር ሁላችንንም ይርዳል። ስለዚህ እየሉጣ ያሳደገችው በቃለ እግዚአብሔር። ስለዚህ ዘመኑ ዘመን ምንድን ነው ብያችኋል። ዘመነ ምን ነው ብያችኋል ዘመነ ሰማይታት ነው ሰማይት ማለት ምስክር ማለት ነው ስለ ክርስቶስ ስለ እግዚአብሔር ብሎ የሚመሰክር ሰማይታት ማለት ደግሞ ምስክሮች ማለት ነው ስለማን ስለ እግዚአብሔር የሚመሰክሩ ማለት ነው ስለዚህ ዘመኑ ዘመነ ሰማይታት ነው የኖሩበት ያለው ዘመን ማለት ነው በሮም ደግሞ እጅግ ከባድ ጣወት የሚመለክበት ዘመን ነበር ነደግስ ዲዮቅልጥያኖስ ጣዖትን ያስመልኩ ነበር ብቸኛ እየሉጣና ቄርቆስ በአካባቢያቸው ያሉ ጥቂት ክርስቲያኖች ነበሩ። ማንም የሚያመልኩት ክርስቶስን የሚያመልኩት ምን ብለው ኢየሱስ ክርስቶስ እውነተኛ አምላክ ነው፣ ዘላለማ ህይወት ነው፣ እርሱ እግዚአብሔር ነው፣ ከሰማያት ወረደው ዓለምን ለማዳን ብለው የሚያምኑ ከሁለቱ ከእናትና ልጅ ባሻገር ጥቂት ክርስቲያኖች ነበሩ። ሌሎቹ ግን ጣዖት የሚያመልኩ ነበር። ለዚህ ነው ሁል ጊዜ ከአንደበታቸው የማይጠፋው ምናልባት የሰማዊቱ ቂርቆስን ገርል ተመልክታችሁ ከሆነ ሁልጊዜ ሰማዊቱ ቂርቆስ የሚናገረው እኔ ምንድነኝ ነው የሚለው ክርስቲያን ነኝ አይደለ እኔ ምንድነኝ ነው የሚለው ክርስቲያን ነኝ ነው እኔ ክርስቲያን በክርስቶስ ክርስቲያን ነኝ ሁሌም የሚመሰክረው ይህ ነው ለዚህ ደግሞ ንጉሱ ይሄ ቃል አልተስማማው ዛሬም ብዙ የማይስማማቸው ወገኖች ሊኖሩ ይችላሉ ክርስቲያን በመሆናችን ማለት ነው ልክ ንጉሱም ይህ አልተስማማው ምንድን ነው ያለው አዋጅ አሳውጆ ሁሉም ሰዎች መጥተው ክርስቶስ የሚለውን ትተው እሱ ለሚያመልከው ወይም እሱ ለሚያመልከው ጣዖት እንዲሰግዱ ነበር ያደረገው። ከነዛ መካከል ከጥሪ ከደረሳቸው መካከል ደግሞ ሰማይቱ ቂርቆስና እናቱ እየሉጣ ነበሩ። ለዚህ ያንም ጣዖት እንዲያመልኩ ልክ እንዳያገሩ እንዲሆኑ ንጉሱ አዘዘ። ነገር ግን እየሉጣና ቂርቆስ በንጉሱ በሚያስፈራው በሚያስደንገው በሚያስደነግጠው ፊት ሳይፈሩ ምክንያቸውን ከፊት ለፊታቸው የሚጠብቃቸው የሚያበረታቸው የሚያተጋቸው እግዚአብሔር ስላለ ደረታቸውን ነፍተው ስለ ሃይማኖታቸው መስክረዋል። ምን ብለው? እኛ ክርስቲያን ነን ብለው እኛ ምንድነን ብለው ብለው ክርስቲያን ነን ብለው መሰከሩ። ንጉሱ ያልተስማማው ስለዚህ ሁሉንም ማሳደድ ጀመረ። በዛ አካባቢ ያሉ ክርስቲያኖች ሁሉ ተሰደዱ። እየሉጣና ቄርቆስም ከነሱ ጋር ተሰደዱ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ አምስት ላይ ስለ ጽድቅ ብለው የሚሰደዱ ምንድን ናቸው ይላል። መጽሐፍ ቅዱስ ብፅዋን ናቸው ይላል። ስለ ጽድቅ ብለው ነው የተሰደዱት። እናትናለች። ስለ ራሳቸው ቅድም ነግሬያቸዋለሁ። ስለ ራሳቸው ስለ አንከባችሁት ገንዘብ አይደለም። ስለ ራሳቸው ህይወት አይደለም። ስለማን ብለው ነው የተሰደዱት? ስለ ክርስቶስ ብለው ነው የተሰደዱት።